እርሱ ኃያል አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። ማንም ፍጡር መጥቶ የሚገድለው የሚሰቅለው የሚቀብረው አይደለም። እርሱ እርሱ በሞትም ላይ በሰው ላይ በመላእክት በሁሉ ላይ ስልጣን ያለው ነው። ያሻውን ሁሉ የሚያደርግ የሆን ነው እና ይህ ነው ኢስላም። ይህ ነው ኢስላም ነብያቶች ወደዚህ ነው የጠሩ። ሌላው ነገር ኢስላም ነብያቶች ቀደምት ነብያት ሁሉ የሰበኩት ሃይማኖት ነው። እንዳለ ከላይ እስከታች ሙሉ ማስረጃዎችን ብታዩ ነቢያት ስማቸው የተጠቀሰ ሙስሊሞች እንደሆኑ ተገልጿል። አብርሃምን እንውሰድ። ታላቁ አብርሃም የእስሐቅ አባት የእስማኤል አባት ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈ ሙስሊማ ወለም የኩን ምና ልሙሽርኪን ይላል። የሚገርማችሁ አሁንም አይሁዲዎችና ክርስቲያኖች የመካ ካህዲያኖች በዚህ ጉዳይ ሄደው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጠይቀው የወረደ የሆነ የቁርአን አንቀጽ ነው። ምንድነው የጠየቋቸው? አይሁዲዎችም አይ አብርሃም ከኛ ነው ይላሉ ክርስቲያኖችም አይ አብርሃም ከኛ ነው ይላሉ። የመካ ከሀዲያኖችም ምን ይላሉ? አይ አብርሃም ከኛ ነው ይላሉ። ምክንያቱም አብርሃም በዚያ ቦታ ላይ ሄዶ እስማኤልን እዚያ ቦታ ላይ አስቀምጦ እስማኤል እነዚህን አረቦች ስለወለደ ከእርሱ በኋላ ስለመጡ አብርሃም ከኛ ነው ብላ ያምናሉ። እስኪ ሙሐመድን እንጠይቀው ተባብለው ሄዱ። ወዲያው ከአላህ ስብሓነወተዓላ ዘንድ መልሶ ወረደ። ማ ካነ ኢብራሂሙ የሁድይን ወላ

ኖህ ምን አለ ስለራሱ? ኦሜርቱ አነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆነ ታዘዣለሁ። ነቢያት ቃል በቃል እኔ ሙስሊም ነኝ ብለው የሚናገሩበት ነው። እስላም ምናልባት መጽሐፍ ቅዱስ ላይ ከኦሪ ዘፍጥረት እስከ ራእይ ድረስ ብትሄዱ አንድ ነቢይ እኔ ክርስቲያን ነኝ አለ? በፍፁም ልታመጣት እችለው እኔ ክርስቲያን ነኝ አለ ወይንም ልክ እንደ አብርሃም አብርሃም ሙስሊም ነበር ተብሎ እንደተቀመጠው በቁርአን ላይ፣ የትኛውም የመጽሐፍ ቅዱስ ክፍል ላይ አንድ ነብይ ተነስቶ አከሌ ነብይ ክርስቲያን ነበር የሚል የለም። ማን ቦታ ነው ነብያቶች ካልሰበኩት፣ ነብያቶች ይህን ነገር ያልኖሩበት ከሆነ። ሌላው ነገር ደግሞ ከዚህ በላይ አምላክ ራሱ በነቢያት በኩል አልተናገረውም ክርስቲያን ሆኖ ብሎ ያዘዘበት አንድ ቦታ የለም። ወፍ አምላክ ዘንድ እውቅና ከሌለው፣ ቆም ብላችሁ አስቡ። ነቢያት ካልሰበኩት ይሄን ነገር ነቢያቶች ይሄ እምነታቸው ነበር ተብሎ ካልተገለጸ፣ እንዴት ነው ነገ ከአምላክ ፊት በምትቆም ጊዜ በድፍረት ይህን እምነት እዚህ እምነት ላይ ነበርኩ ብለ ልተናገር ምትችለው? እኛ ሲሆን ቃል በቃል አምላክ አላ አደራ ሙስሊሞች ሁኑ ብሎ ሲያዘን እናያለን። ወላ ተሞቱና ኢላ ወአንቱ ሙስሊሙን፣ አላ አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል። ቃል በቃል ወረዲቱ ለኩም ኢስላም ዲና ይላል፣ እስልምናን ሃይማኖት ብቻ ወደድኩላቸው እያለ ይናገራል።